ወይ ግን አብርሃም ጤናታለን፣ ጤና ምንድነው እንደዚህ ድርቅ ያልከው? ማርታን ከኔ በላይ አቃታለሁ አልከው። ምን ያህል ደስተኛ እንደሆነች ብታቅ ኑሮ እንደዚህ ባል ተከላከለች። አብርሃም በቃ ድርቅ ካልክ ድርቅ ነው አይደል? በይ ደሜን አታፊው። እምቢ ካልሽ እገልሻለሁ። ስንቴ ትገለኛለህ? አይነ ያ የዚች ልጅ ህይወት ስታበለሽ ቆሜ አላይክም። እንደፈለኩ ማድረግ መብቴ ነው። እናንተ ለኔ መጫወቻዎች ናቸው። በቃ ከዚህ በኋላ በገንዘብ እንደፈለከ ማድረግ አትችልም። ማን ይከለክለኛል? ህሊና የሚባል ነገር የለህ? ልጅ ትሆና? ልጅኮ ከዚች አንደ ፍሬ ልጅ ጋር የኛ አልበቃ ብለህ ሆነ። እንደገና ደሞ በሱ ይሁንሽ። ሽባስ አላረግሽ ቀጥብለሽ፣ ቤት ይለቀሽ ውጭ፣ አለበለዚያ ግን ታቅኛለሽ። የፈለከውን ነገር ማድረግ ትችላለህ። እኔ ግን እች ልጅ ትጂ የትም አልወጣ ማን አባሽ ስለሆንሽ ነው፣ እኔ እንደዚህ የምትናገርኝ? እኩል ከእኔ ጋር ፍላፊ እየተካፈትሽ ነው። አሁን ዞር በልልኝ። እንዳትጠገኝ፣ ጫፌ እንዳትነካኝ። አሁን ከቤቴ ውጭልኝ፣ ዓይንሽም ማየት አልፈልግም። እወጣለሁ፣ እምወጣው ግን እች ሚስኪ ልጅ ይዤ ነው። እንድትጫወትባት በፍጹም አልፈቅድልህም። ገነት ነግሬሻለሁ፣ ከዚህ በላይ አንቺ መታገስ አልችልም። እስካሁንም የታገስኩበትን ምክንያት ይገባሻል። የልጅ እናት ስለሆንኩ ለዛ ነው። አጉልት ቸርቻሪ አድርገህ ልጄን እያየኝ በናፍቆት እንድሰቃይ ያደረከኝ ገነት። ከዚህ በላይ ለሚፈጠረው ነገር እኔ የለሁበትም። ውጭ ብዬሻለሁ። ያንተ ማስፈራራት በቅቶኛል። ከዚህ በኋላ ምን የምፈራው ነገር የለም። ፊት ለፊት ቆሜ ነው የምጋፈጥ። እንደዛ ከሆነ እናያለና ስርአት ያዝ። ጫፌ እንዳትነካኝ ካለ ብዛ፣ ግን ውይ ነው የምጮኸው። ለምን በሪታ መንደሩን አተቀልጩ ውጭ ልቀቀኝ። ልጅቷ ልጅ ነው ሞጣው ልቀቀኝ። ውጭ ልቀቀኝ። ውጭ

ሰሪ ነው መጣሽ። ንገሪ ለኔ። ቀይ እባክህ ወደዛ። ሰማኛለህ፣ የኔ ህይወት ያለው እዚህ ቤት ነው። የትም ንገር አይደለም። ልጄ ለአንተ ለአውሬ ተሰጥቼ ዝም አልልም። ልጄ ስትይ ነው የሰማሁሽ። ከዚህ በፊትም ልጄ ስትይ ሰምቼሻል። ሁለተኛ ይሄንን ቃል ስትናገሪ እንዳልሰማሽ። ይሄ ነገር ሄኖ ጋ ደረስና በገመድ ነው ማንጠለጥልሽ። ሰማኛለህ፣ ከዚህ በኋላ ምንም የሚያጓጓኝና መፈራ ህይወት የለኝም። ልጄ እንደሆነ አድጎልኛል። እውነቱን እንዲያውቅ ፈልጋለሁ። አረ የሚቀበልሽ ይመስልሻል? አንቺን የት ያውቅሽና፣ ምን አገባ ደግሞ። የት የምታውቂው ልጅ ነው ዓይንሽን ማጠፋልሽ። ተግባባል። ደግሞ ልጅሽን በአንቺ ወጥቶ ነው እንደዚህ ጅል የሆነው። እሱ እንደ እናቱ የዋና ሩሩ ልብ ነው ያለው። ዝም በይ አሁን፣ ቀጥ ብለሽ ውጭ። አልወጣም እኔ። እችን ህፃ ልጅ ለሰይጣን ጥዬ የትም አልሄድም። ከፈለክ ደግሞ እንደለመድክ ሁሉ ታሰቃየኝ ትችላለህ። የማዝነልሽ መስሎ ከተሰማሽ ተሳሰሻል። ሀዘኔታ እንደሌለኝ ጠንቅቀሽ ታውቂያለሽ። እርኩስ መሆንን በድንብ አውቃለሁ። ለዛ ነው ከአንድ ፍሬ ልጅ ጋር ለመተኛት የምታስበው። ዝም በይ አንቺ የማትረቢ ዓይንሽን ማየት አልፈልግም። ቆሻሻ ውጪ።

ሌባ ናት። አልወጣም ብላ ድርቅ ስትል ያዝኳት። እኔ በፍጹም ሌባ አይደለሁም መንገድ ላይ አንዷን እየጎተተ ሲመጣ አይቼ የተከተልኳቸው። ጭራሽ ተደረበሽ ትመልሽልኛለሽ። ምን አይነቷ ፈጣጣ ነች? ቀጥ ብለሽ ውጫው። እስኪ ቆይ አባዬ አንዴ ተረጋጋ። እስኪ እሷን የምናዳምጣት ምናልባት እኮ እውነት ሊኖራት ይችላል። ምንድን ነው ይሽ ሊነት? አንተ ከእኔ እሷን አምናት ነው የማንንም ወሬ የምታዳምጠው? ትገርባለህ። በጣም ነው ያዘንኩብን። አረ እኔ አባዬ ሳላም ንቀርቻ አይደለም፣ ግን ደግሞ እስኪ እንስማት። ምናልባት አየችው ነገር እኮ ሊኖር ይችላል። እኔ ሌባ አይደለሁኝም። ምን መሰለ ይልቆ የኔ ልጅ ለምን አታስወጣልኝም? አስወጣት። አንዷ ልጅ ሁሉ እየጎተተ እያመናጨቀ ያመጣት አይቼ እኮ ነው የተከተልኩት። ምን አይነት ወለ ደረቅነሽ! አባዬ ማጋራት አይደለም ለምን ይዘልኝ አትወጣም? እኔ ሰላም የምፈልገው፣ ሁለተኛ አይንሽ ማየት አልፈልግም። ውጪልኝ! እሺ በቃ ተረጋጋ አባዬ። ምን አባሽ ልትሰሪ ነው የተንቀለቀለሽ የወጣሽው? እኔና አንቺ ብዙ ያጨረስ ነገር አለ። ቀጥይ ወደ እኔ። አዘኔታ የሚባል ነገር የለብኝ ለተፈጠረው ነገር በጣም ይቅር። ኧረ ምን አጥፍቶ ይቅርታ ትጠይቀኛለህ? ይቅርታ መጠየቅ ካለብኝ እኔ ራሴ ንጫ። አንቺ ምን አጠፋሽ? ምናልባት ያልተረዳንች ነገር ነው። የኔ ጥፋት እንዲህ ነው ተብሎ በቀላሉ የሚነገር ነገር አይደለም። በደል ነው የፈጸምኩት። አንቺ ስራ ከምስራት ውጪ ምን አጠፋሽ? ምንም ይቅርታ የሚያስጠይቅሽ ነገር የለም የእኔ ልጅ። እኔ በውስጤ በጣም ከባድ ኃጢአትና በደል ነው ይዤ የተሸከምኩት፣ በፈጣሪ የሚያስጠይቀኝ። እባክህን ይቅርታ አድርግልኝ። ምንም ይቅርታ የሚያስጠይቅ ጥፋት አላጠፋሽ ተይ እባክሽ። እንደዚ ነት እውነት አሁን አንተ የዛ ሰውዬ ልጅ ነው አባቴ ትንሽ ስሜት የሰው የሚናገረውን ነገር ስለማያውቅ እባክሽ ይቅርታ አይደለም እንጂ አባዬ አንቺ እንደምትይው ክፍሱ በጣም ጥሩ ሰው ጥሩ ሰው እንዳልኩሽ አባቴ በጣም ትሁትና መልካም ሰው ምናልባት ከሚስቱ ጋር የነበረውን ጊዜ ስላቋረችበት ትንሽ ተበሳጭቶ ሊሆን ይችላል እንጂ ስራውን የሚወድ በጣም ሰው አክባሪ ሰው ማለት ቤት ያለችው ልጅ ሚስቱ ነች እንዴ አዎ ሚስቱ ናት በቅርቡ ይጋባሉ ትንሽ የሰርግ ድግስ ምናምን ስላለበት ለዛ ይመስለኛል ትንሽ ጸባይ የተቀያየሩ፣ ስራ በዝቶበታል። ቆይ ልጁ ትሆናለች እኮ። አንተስ ደግሞ ለምንድን ነው እንዲያገባት የፈቀድክለት? እሱ ማነ ብዬ ነበር፣ ግን ደግሞ እሱ ልታገባው እንደምትፈልግና እንደምትወደው በጣም በተረጋጋሚ ጊዜ ነግራኛለች። ስለዚህ ከአባቴ ጋር መኖሩ ምርጫው ነው። ምንም አረጋግጥ አይመስለኝም። አንተ ያላስተዋልከው የሆነ ነገር አለ እንጂ፣ ልጅቷ በፍጹም ደስተኛ አትመስል። አይ አባቴን ስለማታውቂው ግድ የለሽም። አባቴ በጣም ጥሩ ሰው ማርታም ብትሆን ፊቷ ላይ ደስታ የሚታይባት ነ ስላልነች ነው እንጂ በዚህ ውሳኔ በጣም ደስታ ምን ለማውራት ነበር? ስታሳፈስ ነበረ። ምንም ብሎ አልነበረም። በቃ ናፍቆኝ ስለነበረ ላቅፎ ነው። ናፍቀኝ አንቺ። ወረዳ ሁለተኛ ይህንን ቃላት ደግመሽ ስታወሪ እንዳልሰማሽ፣ አለበለዚያ ግን ግንባርሽን ነው የምለው። እሺ፣ ቅርታ፣ ሁለተኛ የለመደኝ። እንደዚህ ጸባይሽን አሳምረሽ ብትኖር ይሻልሻል። ሁለተኛ ምንም ነገር አለም። በቃ እንትትወኝ። ሚስጥርህንም ደግሞ ለማንም አልናገርም እና ለማውጣት ማስበሽ ነበር? ምላስሽን ነው ከሥሩ ጎልጉዬ ማውጣልሽ። ቀኔቱኝ እወክል አልተውሽም። አንቺ የኔ ብቻ ነች። የእኔ እንደ አንቺ የተፈታተረኝ ሰው የለም። ቆይ አንተ ለምንድን ነው የማይገባ? ከእንግዲህ በኋላ ምንም አይነት ስህተት አልታገሰሽም። እንደምትወጂኝ ታስመሰያለሽ፣ አለበለዚያ ግን አብርሃምና ሄኖክን እደፋቸዋለሁ። ለማንም ምራራ ሰው አይደለሁም። ተግባባል? እወክ ምንም እንዳታደርጋቸው፣ በኔ ምክንያት እንዲጎዱ አልፈልግም። እወክል እንደዛ እንዳያሁን ከፈለግሽ ያልኩሽን ታደርጊያለሽ። ብቸኛው አማራጭሽ ይሄ ብቻ ነው። እሺ በቃ አንተ የምትፈልገውን ነገር አድርጋለሁ። እባክህን እነሱንም እኔንም ቢሆን ምንም እንዳታደርገኝ እባክህን። እኔ እና አንቺ መጋባታችን አይቀርም። ደግሞ ሌላ ነገር እነሱ ፊት ስታወሪ እንዳልሰማሽ ያንን እርኩስ ያለበት ቦታ እጅ ነው ግንባሩ ምል እ የማትረባ እባክህን፣ እባክህን ምንም እንዳታደርገው እባክህን፣ እባክህን ልለምን ምንም እንዳታደርገው። ያስ የተፈጠረውን ነገር ለአንተ ላስረዳ። ቅድም ስራ ቦታ ላይ ያለውኝ እቺ ቤት ያለችው ልጅ እያመናጨቅና እየጎተተ እያስጮ ነበር። ጇት የመጣው ማለት የምን ጮት የምን ማመናጨቅ ነው የምታወሪው? የእኔ ልጅ ቅድም ወደ ቤት ስገባ ያየሁትን ነገር በጣም ለማመን ይከብዳል። በእርግጥ ሰውየው ያደርገዋል፣ ግን ደግሞ በዚች ልጅ ላይ ይጨክናል ብዬ በፍጹም አላሰብኩም ነበር። ቆይ ስለ የትኛዋ ሴት ነው ምታውሪ? ቤት ስላለችው ነው። ከማንም ጋር ያወራ፣ ለምንድን ነው ጊዜ የምታቃጥለው? አንቺ ወደ ጉልትሽ ሂጂ። አባይ ክብራችን እንደፍራለች። አንተም ደግሞ አሁን ወደ ቤት ግባ እሺ። ቆ ይገባሉ። የጀመርነው ወሬ ያለ እሱን ልጨርስ። ትእዛዝ የምናቅ ነው ወይስ ጉርምስና ነው? እሺ በቃ ለማንኛውም። ቆይ ምን ልትዩ ነበር? ምን አገባ? ሞት ጠምቶሻል ማለት ነው። አንድ ነገር ልስማና። አንቺን ሳይሆን እሱን ነው የምገለው። አንተ ጨካኝ አውሬ! ትሽ አንቺ ቆሻሻ፣ እዚያ አካባቢ ላይሽ አልፈልግም። አለበለዚያ ግን ግንባር ቅሽን ነው የምልሽ። እና ያለን እሱ አዳምጣለህ? አባዬ ወሬ ማዳመጥና ያለማዳመጥ ጉዳይ አለ። ሴትዮ ስታያት አታዛዝንም? ለድሀ ትዘን? ለድሀ ካዘንክ አንተም ድሀ ወደ ነው የምትቀረው። ትሰማኛለህ? እኔን አባትህን እያመሰገንክ ነው መኖር አለብህ። አባዬ ትንሽ ስሜት ተነግቷል። ሴትዮዋ እኮ ጉልሽ እጣ ነው የምኖረው እኔ እንጃ። ልካት መስለኝ። አዎ የቃዣሽ ነው። ሁለተኛችን ሴትዮ እንዳታገኛት። ቆይ ለምን? በቃ አታስፈልግም። ከድሀ ጋር አትነካካ።

አሁን በትህትና ማንን የማናግርበት ጊዜ ላይ አይደለም ያለሁት። አሁን የት ነው የደበቅከው? ከደበክበት ቦታ አውጥህ ትሰማኛለህ። ምንም ትህትና የለኝም። አንተ አባቴ ነው ማንም ያልከው። ቶ እኔ ልጅ ስለተበሳጨ ነው። ማርታ እኮ ቤት ነው ያለችው። ምን ብዬ አሰቃያታለሁ? ከፈለክ መኝታ ቤት አለችልህ። አባዬ ሰሞኑን እንደሆነ አለቀ የቀን ግጀል ነው። ስለ መሰቃየት ስለ ገጣ ምናምን ምን እየሆንክ ነው ግን አንተ? ምናልባት አሞት ይሆን እንዴ? ካልሆነ ሆስፒታል ውሰደው። የታመማችሁትማ እናንተ ናችሁ። እኔን ልትሸውደኝ አትችልም። እሺ ቆይ እንዴት ነው ታደርጋለህ? እንዴት አይነት አስመሳየውን ከሆነ አንተ አብርሃም ስነ ስርዓት ነህ። ስለ አባይ እንደዛ ነገር እንድትወራ አልፈልግ። ላስታውስ ስላደረገልህ ነገር አንድ ሁለት ብዬ ልቁጥ አይደል? እኔ ጤነኛ መስሎ እየታየኝ አይደል? አትዘንበት በቃ ልጅ አብርሃም ናስቲ ከጎኔ ልቁጭ ወይ? አባይን ለደግነት መስመር አብጅለት እንጂ እየሰደበህ እኮ ነህ። ትሰማኛለህ አብርሃም? ከዚህ በኋላ አባይን አንድ ነገር እንድትናገሩ አልፈልግም። በስነ ስርዓት አናግሮሽ አልገባህም። አሁን እያደረግህ ያለውን ነገር በነገር በፍጹም አታምነኝም። ሰውዬው በጣም አስመሳይ የሆነ ሰው ነው። ይኸውልህ ልትሰማኛል ከሴጣን ከሴጣን የባሰ ሰውዬ ነው። አይ እንግዲህ አንተ ፊት የቆምት አሰድበኛለህ ምን ላድርግ። አባዬ ጓደኛ ሆኖብኝ እኮ። ቆይ ግን አንተ አባዬ ልምድ ያለ ስሙ ስም የምትሰጠው ሄሮክ ለምንድን ነህ? ምን ማገልጠው እስከያንን ግለጥ። እኔን እንደፈለግ ልጄን ግን እንድትናገርብኝ አልፈልግም። በሱ የሚመጣብኝ ሰው ካለ አራስ ነብር ነው የሚያደርገኝ። እኔ አባዬ በጣም ነገር አይገባም። ቅድም ደውሎ ማርታ እገተለይ ናት፣ ድረስ እላት ምናምን ሲለኝ ነበር። ይኸው መጥቶ ምንም አይነት ነገር የለም። ቆይ ግን አንተ ምንድን ነው ያልተፈጠረ ነገር እንደተፈጠረ እያደረክ የምታወራው? ቆይ ለምንድን ነው የማትሰማኝ? ትሰማኛለህ? ይሄ ሰውዬ እኔና ቤትን እገታ ክፍል ውስጥ ከቶ ነው ደስታ፣ ከፊት ወላሂ ከራቅ ስንት ጊዜ ሆኖ። ቆይ አንተ ስለማርታ ደስታና አዘል ለሌለ ነገር ነው ያልተፈጠረ ነገር በማይገባ እየገባ አታወራም። የእኔ ውድ ንገሪያቸው ምን ያህል ደስተኛ እንዶልች አብርሃም እኮ ጤናውን እያጣብን ነው። ቶሎ ንገሪው የእኔ ቆንጆ። ለምንድነው በመሀከላችን መግባት የምትፈልገው? እኔ ደስተኛ ነኝ አልኳችሁ። ከዚህ በላይ ማረጋገጫ ምንድነው የምፈልገው? በጣም ተሳዝናለሽ። ትሰማኛለህ? አስገድዷት ነው እንጂ እሷ በፍጹም እኔ ከዚህ በላይ መታገስ አልችልም። ታስወጣልኝ እንደሆነ አስወጣልኝ። በቃ አብርሃም አሁኑኑ ከዚህ ቤት ውጣ።

አንተ ምን አይነት ሰው ነህ እንዴ? ነው አባይ በነዚህ መንገድ የምታናግር? ለተፈጠረው ነገር በጣም ይቅርታ። ግን አንተ እንዳይገባ ሆነ ብለህ ጭንቅላት እንደፍ ነው የተደፈነው የአንተ ጭንቅላት። ምን አይነት ውለት አብሽ ነህ ግን። አብራ ትሰማኛለህ፣ እኔ ያንተንም ሆነ የሱን ውለት አልፈልግም። እውነቱን ስታውቅ ደሞ ከኔ በላይ ትጠላዋለህ። ሰማኝ፣ ትጠላዋለህ። በጣም ምገር ነው አብራ፣ በጣም ታሳፍራለህ። ጓደኛዬ ስለሆንክ እራሱ በጣም ላይ ፈራ። እውነቱ ሲገባ ግን መተህ ይቅርታ የምትጠይቀኝ አንተ እራስህ አንተ። አንተን ምንም ይቅርታ የሚያስጠይቀኝ ምክንያት የለም። ትሰማኛለህ አይደል? አሁን ቀጥ ብለውጣል እያሉ እሱንም እና ይሆናል ተመልሰ ተመልሰው ወደዚህ ቤት እንዳመጣ አንተ ስለገፋኝ ሳይሆን ጓደኛ ስለሆንኩና ስለማስፈልግ ተመልሶ ይመጣል። በሰላም ነው የፈለጉ? አዎ በሰላም ነው። አንድ ማማከር ጉዳይ ነበረኝ ስለ ሄኖክ ነው? አዎ ታዲያ ከሱ ሌላ ምን ማማከር ጉዳይ ይኖረኛል? ቆይ ግን አንተ ከየት እየመጣህ ነው? ከሄኖክ ጋር ነበርኩ። ከዛ ነው የመጣሁት። ታዲያ ለዛ ነው ተበሳጭተህ የመጣህ? እኔም እኮ እዛ ነበርኩ። እርሶም እዛው ነበሩ እንዴ? አዎ እኔም ሄኖክ ጋር ነበርኩ። እባክህ ከኔ ልጅ እንርዳው ሰውየው በጣም አደገኛ ነው። በቁሙ ነው የሚገለው። ምን ላድርግ? ምንም እኮ ይሰማኝ አልቻለም። እኔም እንዳደረገለት አላውቅም። ለሱ እኮ ነው ጥብቅና የሚቆሙ፣ ቀላል ሰው አይደለም። በጣም ሲበዛ አደገኛ ነው። ምንም ክፍተት መፍጠር አያስፈልግም። እንደማደርግ አላቅም። እንዴት አድርጌ እንደምረቱ አላቅም። እኔም እኮ አሁን የተገለጠኝ አንድ የሚረዳኝ ሄኖክ ነበረ፣ እሱም ደግሞ በቃ ድርቅ ብሏል። የኔ ልጅ እባክል፣ ምንም ቢሆን እኮ አንተን ይሰማሃል። ጓደኛው እኮ ነው። ውሻ አድርጎ እኮ ነው ያባረረኝ። አባቴን ተናገርክብኝ ክብኝ ብሎ ከቤት ነው ያባረረኝ። ታዲያ እንዴት ነው እውነቱን ነገር እንግባባ የምንችለው? እንዴት ነው የሚረዳኝ? እናት፣ ምን ተሻለ? ደሞ እኮ አባቱ ቅድም ቤት ውስጥ ያለችው ልጅ ላይ ጥቃት ሊያደርስባት ሲል ነው ደርሽ ያስጣልኳት። እንዴ ማዘ እርሱ ነት እንዲ ያስጣሏት? በእውነት ማዘር፣ በጣም ነው ይህ በጣም ትልቅ ነገር ነው። አየኔ ልጅ ምን ምስጋና ያስፈልገዋል ብለ ነው። እኛም እኮ ያለፍንበት ነው የዚህ ሰውዬ ግፍ። ምንም ቢሆን እሷን አስጥሏታል፣ አድነዋታል። እንዳይጸጸቱ እኔ ማ እኮ እንደዛ የጎተታ ይዟት፣ ሴሳይ ደግሞ እንደ ልማዱ የሆነ ነገር ሊያደርጋት ነው ብዬ ኩ ነው እማልገባበት ቤት ዘልዬ የገባውት ነው በጣም ጥሩ አድርጓል ግን ደግሞ አሁንም ከሱ ጋር ነች ምን እንደሚፈጠር መገመት በጣም ከባዱ የኔ ልጅ በጣም ከባድ ሰው ነው የስንቱን ሰው ህይወት አበላሽቷል መሰለ እንዲህ በቀላሉማ አይተዋትም እንግዲህ ከሰማን መንገዳችን ሄኖክ ብቻ ነው ለሱም የማይመለሰው ነበር እንደው አንድ ነገር ይዞት ነው እንጂ ማለት ምንድን ነው ያዘው? እሱ እንኳን አሁን አስፈላጊ አይደለም። አንድ ቀን በጊዜው ይነግርሃል። ብቻ ግን እንዳይጎዳችሁ እናንተ ራሳችሁን ጠብቁ። ይህን ሰው ይግን መቼም ቢሆን አለቁ። አባቴ ሞት ብያል አድምሮ በቃ የኔ ልጅ አላቁም። ግን የልጅ ነገር አደራ አደራ ምሰጠው። ላንተ ነው ሰላም